ሰላም በያላችሁበት ይሁን። የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ተጀምሯል። በሚኖረንም ቆይታ የሉላ ኢትዮጵያ ዘገባችንን ጨምሮ ሌሎች ጉዳዮችን ወደ እናንተ እናደርሳለን። ሰብለጽጌ ነኝ። በ2030 የቤተሰብ እቅድ አገልግሎት ተደራሽነትን 54 በመቶ ለማድረስ አቅዶ እየሰራ መሆኑን የጤና ሚኒስቴር ገለጸ። የእናቶችና የጨቅላ ሕጻናትን ጤና ለመጠበቅ ግቡን ማሳካት ላይ ያተኮሩ የተቀናጁ ስራዎችን መተግበር እንደሚገባም ተገልጿል። ቤተልሔም ሰለሞን ዝርዝር አላት። የእናቶችን ጤና ከማሻሻልና ሞትን ከመቀነስ አንጻር የቤተሰብ እቅድ አገልግሎት አርባ በመቶ የሚሆነውን ድርሻ ይዛል። የጤና ሚኒስቴርም የእናቶችን ጤና ለማሻሻል ከሚተገብራቸው በርካታ ስራዎች መካከል የቤተሰብ እቅድ አገልግሎትን ማስፋፋት አንዱ ነው። በተለይም ከአውሮፓውያኑ የዘመን ቀመር ከ ሀያ ሀያ እስከ ሀያ አራት ባሉት አራት አመታት የእናቶችን ሞት ለመቀነስ በተሰሩ ስራዎች ውጤት ማስመዝገብ ቢቻልም ጫናውን የበለጠ ለመቀነስ በቅንጅት መስራት እንደሚገባ በጤና ሚኒስቴር የእናቶችና ህጻናት ጤና መሪ ስራ አስፈጻሚ ዶክተር ማር ጠቅላይ ሙያው አሰፋ ተናግረዋል። አሁን የደረስንበት የእናቶች ሞትን በተመለከተ እናቶች ምጣኔ ከ100 ሺህ ከሚወለዱ ጨቅላ ህጻናት ውስጥ 195ቱ እናቶች ህይወታቸው ያልፋል። ይሄ ማለት እንግዲህ በየሁለት ሰዓቱ አንድ እናትን እናጣለን ማለት ነው። ይህንን እንግዲህ በጣም ብዙ ስራዎች ከ800 በላይ የነበረውን ነው 195 ማድረስ የተቻለው በብዙ አመታት የተሰሩ ስራዎች ከ2000 ከፈረንጆቹ አቆጣጠር ጀምሮ በተሰራው ስራ እዚህ ማድረስ ተችሏል። ነገር ግን አሁንም ከሁለት እናት አንድ ማለት ይሄ በጣም አስከፊ ነገር ነው። ይህንንም መቀነስ አለብን እና አብዛኛዎቹ አሁንም የሚሞቱት መከላከል በምንችላቸው ችግሮች ስለሆነ መፍትሄዎቹ በእጃችን ሆኖ ነው እናቶቹን እያጣን ያለ ነው። ስለዚህ እሱን በደንብ አብረን መስራት አለብን። የቤተሰብ እቅድ አገልግሎት ተደራሽነትን በማስፋት የእናቶችን ጤና ማሻሻል መቻሉን የገለጹት ደግሞ የተለያዩ ክልሎች የዘርፉ ኃላፊዎች ናቸው። በተለይም ያልተፈለገ እርግዝናን በማስቀረት ረገድ የነበረው ውጤታማ ስራ አጠናክሮ ለማስቀጠል እየተሰራ ነውም ብለዋል። በቁጥር ከአንድ ነጥብ አንድ ሚሊዮን በላይ እናቶች የተለያዩ የቤተሰብ እቅድ አገልግሎት በቀረባው አማራጭ እንዲያገኙ ማድረግ ተችሏል። ይህ ትልቅ አፈጻጸም ነው። 2018 ላይ እኛ ከ90% በላይ ተደራሽ ለማድረግ አቅደናል። በ2017 እንግዲህ ከ66% ወደ 80 ለማድረስ ነው የታቀደው። ከዚህም ውስጥ 68% አቺቭ ማድረግ ችለናል። ይህም እንግዲህ 68% ስንል 46333 እናቶች ተጠቃሚ ሆነው ወደ 68 ፐርሰንት ላይ ነው የምንገኘው። በ2018 ከ68 ወደ 80 ለማድረስ እቅድ ይዘን እየሰራ እንገኛለን። በአጠቃላይ በበጀት አመቱ ከ932 ሺህ በላይ እናቶች አጠቃላይ የበሰብ እቅድ አገልግሎትን አግኝተዋል። ይሄ ከእቅዳችን አንጻር ስና 96 በመቶ ነው እየፈጸመ ነው እና በተለይ በ2018 እኛ ቲነጅ ፕሬግናንስን በምናይበት ጊዜ አሁን ካለበት ከዘጠኝ ወደ ሶስት ለማውረድ ነው። ይሄን የምናወርድ ከሆነ ቅድም ባልኩሽ እድሜ ክልል ላይ በደንብ መስራት ያለብን እንደ ሀገር በሀያ ሰላሳ የቤተሰብ እቅድ አገልግሎት ሽፋንን ለማሳደግ እየተሰራ ነው ያሉት ዶክተር ማራማዊ ታስፋው ግቡን ለማሳካት የሚያሳልጡ ስራዎችን ከአጋርና ባለድርሻ አካላት ጋር በቅንጅት ሚኒስቴር መስሪያ ቤቱ እየሰራ መሆኑንም ጠቁመዋል። በ ሀያ ሰላሳ የገባ ናቸው፣ እንደ ሀገር የገባ ናቸው። በጣም ብዙ ቃል ኪዳኖች አሉ። አንደኛው የቤተሰብ እቅድ አገልግሎት ሽፋንን ወደ 54 ፐርሰንት ማድረስ ብለን እንግዲህ እየሰራን ያለነው አሁን ያለንበት ወደ እንግዲህ በአድሚኒስትሬቲቭ ዳታ በሚመጣልን ወደ 42.7 ደርሰናል። ምናልባት ግን አሁንም የኢዲኤችኤስ ውጤት ደግሞ ሲመጣ በትክክልም ታች ድረስ ያለው ምን ይመስላል የሚለውን እሱም ያሳየን ይሆናል። በ2030 የተቀመጡትን ግቦች እንደ ሀገር ያሰብናቸውን ለማሳካት አሁን እየሰራን ካለነው በጣም ብዙ ሩጫ የሚፈልጉ ብዙ ስራዎች አሉ። ስለዚህ እንግዲህ ያው ሁላችንም እስከተባበረን ድረስ ይሄ ማለት የጤና ባለሙያውን ብቻ ሳይሆን ቅድምም የጠቀስኳቸው የሁሉንም ማህበረሰብ ተሳትፎ የሚጠይቅ ነገር ስለሆነ ሁላችንም አብረን ተጋግዘን እጅ ለጅ ሆነን አብረን እስከሰራን ድረስ ብዙ ለውጦች ማምጣት እንችላለን። ዓለም አቀፉ የቤተሰብ እቅድ አገልግሎት ቀን ዘንድሮ በዓለም ለ18ኛ በሀገራችን ደግሞ ለአስረኛ ጊዜ የተከበረ ሲሆን የጤና ሚኒስቴር የተለያዩ ባለሮቻና አጋር አካላት በተገኙበት በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ወልቂጤ ከተማ በተለያዩ ሁነቶች ቀኑን አክብሯል። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ስያሜውን የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በሚል መቀየሩን አስታወቀ። ዩኒቨርስቲው ላለፉት ዘጠኝ ወራት ሲያስጠና የነበረውን የሪፎርም ጥናት ውጤት በማጠናቀቅ ይፋ አድርጓል። ሰለሞን አሰፊ ተጨማሪውን ይዟል። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ለዘጠኝ ወራት ሲያካሄድ የነበረውን የሪፎርም ጥናት በማጠናቀቅ ስሙን ወደ ኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ መቀየሩን ይፋ አድርጓል። ከሶስት አስርት ዓመታት በላይ ያስቆጠረው ዩኒቨርሲቲው በትምህርት ሚኒስቴር በሲቪል ሰርቪስ ኮሚሽንና በራሱ ባለሙያዎች የተካሄደውን ጥናት መሰረት በማድረግ ለዘመናዊ የመንግስት አስተዳደር የሚያስፈልገውን እውቀትና ክህሎት የታጠቀ የሰው ኃይል በብቃት ለማፍራት የሚያስችል አዲስ አደረጃጀትና የለውጥ መስመር መዘርጋቱን የዩኒቨርሲቲው ፕሬዝዳንት ዶክተር ንጉሥ ታደሳ አስታውቀዋል። በመረጃ ላይ በዓለም አቀፍ ልምድ ላይ በ ነባራዊ ሁኔታ ላይ ትንተና ተደርጎ ዩኒቨርሲቲው የት ላይ ቢያርፍና በየትኛው ካታጎሪስ ሆኖ ቢሰራ ይሻላል ተብሎ ነው ሲታይ የቆየው። በዚ ጥናት መሰረት ዩኒቨርሲቲያችን አንደኛው ግኝት የሆነው ወይም ደግሞ የዛ ጥናት ውጤት የሆነው ዩኒቨርሲቲው አብዛኛውን የመንግስት ተቋማትን የማፍራት ተልእኮ ስለሆነ የሚይዘው የተግባር ዩኒቨርሲቲ እንዲሆን ነው በዛ ጥናት የተረጋገጠውና ዩኒቨርሲቲያችን እፊት የነበረው የዩኒቨርስቲ ስያሜ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ነው የሚባለው፣ አሁን በአዲሱ በጥናቱ መሰረት የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ነው የተባለው። ዩኒቨርሲቲው ከዚህ ቀደም የመንግስት ሰራተኞችን ብቻ ይቀበል ከነበረበት አሰራር በመውጣት የአስራ ሁለተኛ ክፍል ብሔራዊ ፈተና ትምህርታቸውን ያጠናቀቁና የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎችን እንዲሁም ደግሞ ከሌሎች ዩኒቨርሲቲዎች ተማሪዎችን በዝውውር ለመቀበል የሚያስችል ስርዓት ዘርግቷል። ዩኒቨርሲቲው በመንግስት የልማት ስራዎች ተጨማሪ አቅም የሚፈጥሩ የሲቪል ሰርቪስ መሪዎችንና ባለሙያዎችን በማፍራት ላይ ትኩረት እንደሚሰጥም ዩኒቨርሲቲው ፕሬዚዳንቱ ገልጸዋል። የተማሪ ቅበላው ከነባሩ ሲቪል ሰርቪስም ከሌላም ከአስራ ሁለተኛ ክፍል ካለፉ ተማሪዎችም ስለሆነ አንደኛ ስኮፑ ሰፋ ያለም ስለሆነ ወደ ፐብሊክ ሰርቪስ ዩኒቨርሲቲ ብናሳድገው፣ ሁለተኛ በዓለም አቀፍ ያሉ ልምዶችን ሲታይ አብዛኛው እንዲህ አይነት ስያሜም ስላላቸው ከዓለም አቀፍ ዩኒቨርሲቲዎች ከዓለም አቀፍ አቻ ተቋማት ጋራ ተመሳሳይነት ለመፍጠር በሌላ መልኩ ደግሞ ለሕብረተሰቡ በቀላሉ ስሙ የሚያያዝ አሁንም ቢሆን አዲሱን ተልኮውን ለማሳካት የሚያስችለው ስያሜ ይሆናል ተብሎ ተልኮዎችን ይዞ እንዲደራጅ ነው በአዲስ መልኩ በጥናቱ የተመለከተውና ጥናቱም የጸደቀው። ዩኒቨርሲቲው ትልቅ የልህቀት ተቋም እንዲሆን ከፍተኛ ዝግጅት መደረጉን እና ለዚህም የአሰራርና የመሰረተ ልማት ዝግጅት መደረጉን የገለጹት ፕሬዝደንቱ፣ ይህ ለውጥ ሲቪል ሰርቪስ ኮሚሽን በመላው ሀገሪቱ ከሚተገብረው የሪፎርም ስራ ጋር የተመጣጠነ ሲሆን ዩኒቨርሲቲውን እንደ አዲስ ለማደራጀት ያለመ በመሆኑ ለውጡ በአጭርና በረጅም ጊዜ የሚከናወኑ ምዕራፎች እንዳሉትም ተጠቅሷል። ከማስተማር ባለፈ ከሌሎቹ ዩኒቨርሲቲዎች አንድ ተልኮ በሁለተኛ ደረጃ የተቀመጠለት የመንግስት መስሪያ ቤት ላይ የሚቀላቀሉ መሪዎችንና ሲቪል ሰርቫንቶችን ብቻ ሳይሆን የመንግስት መስሪያ ቤቶችም ዘመኑን እንዲመስሉ ዘመናዊ እንዲሆኑ በፐብሊክ ፈጠራ፣ በዲጂታላይዜሽን እና በስልጠና፣ ይሄ ባጫጭር ጊዜ ስልጠና ላይ ተንተርሶ ተቋማቶችን ማገዝ ማብቃት፣ ቀጣይ ምን መሆን እንዳለባቸውም የበለጠ በጥናት እየለየ የማመላከት ስራ መስራት አለበት ተብሎ በሁለተኛ ደረጃ የተቋማት አቅም ግንባታ ወይም የተቋማትን ዘመኑ የሚጠይቀው እንዲሆኑ የማድረግ ስራ እንዲያግዝ ከማሰርም ባለፈ የተሰጠው ተልዕኮ ነው ማለት ነው። የወባ በሽታን ለመከላከል የቅድመ ዝግጅት ስራዎች እየተከናወኑ መሆኑን የሰሜን ሸዋ ዞን ጤና መምሪያ አስታወቀ። ህብረተሰቡን በማሳተፍ ያቆሩ ቦታዎችን የማዳፈንና ኩሬዎችን በኬሚካል ማከም እንደሚገባም መምሪያው ገልጸዋል። ብርቱካን ማሞ ተጨማሪ አላት። በሰሜን ሸዋ ዞን ካሉ ወረዳዎች መካከል ሀያ ሁለቱ ወባማ አካባቢዎች ናቸው። አሁን የምንገኝበት ወቅት ደግሞ ለወባትንኝ መራቢያ ምቹ ጊዜ ነው። ወባ በወረርሽኝ መልክ እንዳይከሰት የቅድመ መከላከል ተግባርን ቀድሞ መጀመሩን የሰሜን ሸዋ ዞን ጤና መምሪያ አሳውቋል። የመምሪያው የህብረተሰብ ጤና አደጋዎች ወረርሽኝ መከላከልና መቆጣጠር ኬዝ ቲም አስተባባሪ በላይሁን ከበደ፣ ከመስከረም እስከ ህዳር ወር ለወባ ትንኝ መራቢያ ምቹ ጊዜ ነው። በዚህ ጊዜ ከፍተኛ የወባ በሽታ ስርጭት ይኖራል። ይህንን ከግምት ውስጥ ያስገባ የቅድመ መከላከል ተግባር ከህብረተሰቡ ጋር በጋራ በመሆን እየሰራን እንገኛለን ብለዋል ማዳረጅ ኤስቲሜሽን ነው ማለት ነው። ከዚህ ውስጥ በበጀት ዓመቱ ያው ሰፊ ስራዎች እየሰራን ያለበት ሁኔታዎች ናቸው ያሉት። ለምሳሌ አግኝ ለመግለጽ በዚህ በጀት ዓመት ወደ 21537 አካባቢ ተጠርጣሪ ወባ ሊሆን ይችላል ተብሎ ተጠርጣሪ ተገኝተው ትኩሳት ያለባቸው የሚያሳይ ተገኝተው ወደ 21360ዎቹ ተመርምረው ወደ 1288 ወባ አግኝተናል። ቆላማ በሆኑት በሸዋሮቢት፣ ሚዳ ኦሮሞ፣ ኤፍራታ በረህትና ምንጀር አካባቢዎች ህብረተሰቡን ያሳተፈ ያቆሩ ቦታዎችን የማዳፈን ኩሬዎችን በኬሚካል የማከም ተግባር እየተሰራ ይገኛል። የህብረተሰቡን ግንዛቤ የሚያሳድጉ ተግባራትም ተከናውነዋል ነው ያሉት አቶ በላይ ሆን ራሱን መጠበቅ መቻል ማለት ከአጠቃላይ ከቤቱ ጀምሮ እስከ ውጭ ያለውን ግቢው ንጽህና መጠበቅ በአብዛኛው በሽታዎቹ ከንጽህና ጉለት የሚመጡ ወስጦች ናቸው። ማጥራት አለበት፣ ማጨድ አለበት፣ ማዳፈን አለበት፣ መጠቅጠቅ አለበት፣ ንጹህ ማድረግ አለበት ከግቢ ጀምሮ። ለምሳሌ አሁን ግቢ ውስጥ ጀበና ስባሪ ካለ፣ ጎማ ካለ እነዛ በነዚያ ውስጥ እንትኖቹ ትንኙ ይራባል። ያ እንዳይኖር ማጽዳት ነው። ያ ማጽዳካቸው የምናፈሰቡ ውሃ ኩሬ እንዳይሰራ ማድረግ ነው ማፋሰስ። ወባን ለመከላከል የሚያስችል የአጎበር ስርጭት በዞኑ ባለፉት አመታት ሲሰራጭ ቆይቷል። በዘንድሮ አመት ግን ለሚዳ ኦሮሞ ወረዳ በአዲስ የአጎበር ስርጭት ይኖራል። አጎበር ያላቸው የህብረተሰብ ክፍሎች አጠቃቀም ከጊዜ ወደ ጊዜ እየተሻሻለ መምጣቱንም ጠቁመዋል። አጎበርን የመተው የማስቀመጥ ያለመጠቀም ለሌላ የማዋል እንትኑ ችግሩ ነበር፣ በስፋት አለ። አሁንም መቶ ፐርሰንት ይኖራል ፍጹምን የሚል ነገር የለንም። ግን ይህንን በማስተማርና ችግሩን በማሳየት ለህብረተሰቡ እየተሰጠ ያለበት ሁኔታዎች ናቸው ያሉት። 85 ፐርሰንቱ እየተጠቀመ ነው ያለው። አሁን ቤት ለቤት አሰስ ከተደረገው አጎበር ካላቸው ሰዎች ውስጥ 85 ፐርሰንቱን አግኝተናል። አሁን ሌላውስ ቀሪውስ ለምን አይጠቀምም? ድግግሞች ትምህርት መስጠት ነው። የማስተማር ስራ መስራት ነው። ችግሩን ማሳየት ነው። ይህን ከሰራን ህብረተሰቡ እንዲጠቀም የማድረግ ስራ እንሰራለን። ከጤና ኬላ ጀምሮ በጤና ጣቢያዎችና በሆስፒታሎች ወባን ሊያክሙ የሚችሉ መድኃኒቶችን ቀድሞ በማዘጋጀትና ወደ ጤና ተቋማቱ እንዲደርሱ በማድረግ ሰፊ ስራ መሰራቱንም አንስተዋል። የአሽከርካሪዎች ብቃት ማነስና ሞገደኝነት በሚያስከትለው የትራፊክ አደጋ የበርካቶች ህይወትና ንብረት እየጠፋ ነው። በደብረ ብርሃን ከተማ ሶስት ወራት ባልሞላ ጊዜ ውስጥ ስድስት ሰዎች መሞታቸውን የከተማው ፖሊስ መምሪያ ገልጿል። አደጋውን ለመቀነስ በዘመናዊ ቴክኖሎጂ የታገዘ ስራ እየተሰራ ነውም ተብሏል። ለአለም ላይኮን እኔ ወደፊት እየሄድኩ ነው። ከኋላዬ የቆመ መኪና ተንሸራቶ ነው አደጋ ያደረሰብኝ። አደጋው ግን በጣም ዘግናኝ በጣም ልገልጸው የማልችለው ነበረ። በወቅቱ የደብረብርሃን ህዝብ ተረባርቦ ከመኪናው ውስጥ አውጥቶኛል። ሹፌሩ ብዙም ልምድ የለውም። አዲስ እንደገባ ነው እና ጭኖት የነበረ ሰው ደግሞ ወደ 14 ሰው አካባቢ በአንድ ፒክአፕ መኪና ነበረ። ከዛ ውስጥ ያው በአጋጣሚ መንገድ ስቶ መኪናው ከፍተኛ የሆነ አደጋ አጋጥሞና ማለት ነው። እነዚህ ግለሰቦች አቶ ሚካኤል መሀሪና ጌቱ ለማ ይባላሉ። የተመሳሳይ አደጋ ታሪክ ተጋሪ ሆነው ሁለቱም ህይወታቸውን በችግር ለማለፍ ተገደዋል። አቶ ሚካኤል በስራ ላይ ሳሉ በደረሰባቸው የትራፊክ አደጋ የአካል ጉዳተኛ በመሆን በደብረ ብርሃን ከተማ ሀበሻ አረጋውያን መርጃ ማዕከል እንዲገኙ ተገደዋል። አቶ ጌቱ ደግሞ በተመሳሳይ አደጋ ከሙያ ስራቸው ተነጥለው በቤታቸው ተቀምጠዋል። በህይወት ተርፈን እናውጋው እንጂ ከጎናችን የነበሩ ህይወታቸውን ያጡ አሉ ሲሉም ታሪካቸውን አስታውሰው ነገሩን። የአሽከርካሪዎች ብቃት ማነስ እና የእግረኞች ጥንቃቄ ማነስ ህይወትን እየነጠቀ ቤተሰብንም እየበተነ ነው ሲሉ ይናገራሉ። ሹፌር በቅድሚያ በቂ የሆነ ኤክስፔሪያንስ ሊኖረው ይገባል። ማሽከርከር አሽከርካሪ አሰኝ ማንኛውም ነገር መኪና ብገፋው ይሄዳል እኮ፣ ግን ከፍተኛ ጥንቃቄ ምክንያቱም የያዝከው ሰው፣ ንብረት፣ ህይወት ነው። በዚህ መልኩ እኔ እጅግ በጣም አሁን በጣም ከመጠን በላይ የሚሰማኝ ነገር ብዙ መስራት እችላለሁ ከልምዴም ከእውቀት የም ከችሉ አንፃር ማንጻር ማለት ነው። ዛሬ ግን ለተረጅነት ለዚህ በቅቻለሁ። ይሄ ምክንያት የሆነው ምንድነው? ጦር ሜዳም ሄጄ ወታደር ነበርኩ፣ ቆስያ አለው አውቃለሁ። እንደ አሁን ግን ይከፋራል። እኔ ገና ብዙ መስራት እየቻልኩ ነው። ዛሬ ለዚህ ለተረጅነት እንድደርስ ዋናና ትልቁ ምክንያት የትራፊክ አደጋው ነው። በገንዘብ የሚገመት አይደለም። የኔ አካል የጎደለው ሙሉ ብረት ነው ሰውነቴ። ወገቤ ላይ ስድስት ብረት አለ። እግሬ ላይ ይሄ እግሬ ሙሉ ብረት ነው። ስለዚህ እኔ ዛሬ በርሬ ሳልጠግብ ጉልበቴን ሳልበላው እቤት ተቀማጭ ሆኜ ቤተሰቦቼ ናቸው አሁን እያኖሩኛሉ። ኢትዮጵያ ከሌሎች ሀገራት በተሽከርካሪ ቁጥር ስትነጻጸር ድርሻዋ ዝቅተኛ ቢሆንም በትራፊክ አደጋ ደግሞ ከቀዳሚዎቹ ተርታ ሆና እናገኛታለን። ለአደጋው ከ80 በመቶ በላይ የሚሆነውን ድርሻ የሚይዘው የተሽከርካሪ የቴክኒክ ችግር፣ የአሽከርካሪዎች ብቃት ማነስና የእግረኞች ጥንቃቄ ማነስ እንደሆነ ይገለጻል። በደብረ ብርሃን ከተማም በእነዚህ ምክንያቶች በተያዘው በጀት ዓመት በደረሰው የትራፊክ አደጋ ምክንያት ከ3 ሚሊዮን ብር በላይ የሚገመት ንብረትና የስድስት ሰዎች ሕይወት ማለፉን የከተማ አስተዳደሩ ፖሊስ መምሪያ የሕዝብ ግንኙነት ዋና ክፍል ኃላፊው ኮማንደር ኪዳኔ በቀለ ይናገራሉ። የሞት አደጋ በሩብ ዓመቱ ሰባት ነው። አምና በሩብ ዓመቱ ስድስት ነው። በንብረት ላይ ወደ ሶስት ሚሊዮን አካባቢ የሚገመት ንብረት ላይ አደጋ ደርሷል። በሩብ ዓመቱ ከሐምሌ አንድ እስካሁን እስካለንበት አሁን እስከ መስከረም 13 ድረስ ወደ ሶስት ሚሊዮን የሚገመት ንብረት ላይ አደጋ የደረሰበት ሁኔታ ነው ያለው። በከተማው ደንብን ተላልፈው በተገኙ አሽከርካሪዎች ላይ የገንዘብ ቅጣት ቢጣልም፣ ይህ ግን እምብዛም ችግሩን እየቀነሰው እንዳልሆነ ተመልክተናል ይላሉ። ከዚህ ጎን ለጎን የግንዛቤ ፈጠራ ስራውን የበለጠ ማሳደግ እንዳለብን በመገንዘብ እየሰራን ነው ብለዋል ኮማንደር ኪዳኔ። ይህንን ስራ ያግዝ ዘንድ የፍጥነት መቆጣጠሪያ ራዳርና የአልኮል መጠን መለኪያ መሳሪያዎችን በመጠቀም የትራፊክ ቁጥጥር ስራውን እያከናወንን እንገኛለን ብለዋል። ዘመናዊ የሆነ ራዳር መጥቷል። ከተማው ላይ ፍጥነትን ነው የሚቆጣጠርልን ሌላም ደግሞ የአልኮንቴስት የምናደርግበት መሳሪያ መጥቷል። እሱንም ጭምር እየሰራንበት ያለንበት ሁኔታ ነው ያለው። ራዳሩ አሁን ብዙ ነገር ወደ ማስገንዘብ እንትን ይሄዶልናል ማለት ይቻላል። ምክንያቱም ሕብረተሰቡ በራዳር ቁጥጥር አለ ሲል ፍጥነትን ቀንሶ የማሽከርከር ሁኔታዎች አሁን እየተለመዱ ያለበት ሁኔታ ነው። ስራው ግን ገና የሚቀር ነገር ነው። የትራፊክ አደጋ በጥቂት ጊዜና ምክንያት እንደሚከሰትና የሚያስከትለውም ሰብዓዊና ማህበራዊ መስቀልቀል የከፋ መሆኑን በመገንዘብ ጥንቃቄ ማድረግ ይገባል ተብሏል። ተመልካቾቻችን ዜናዎቻችን ቀጥለዋል። ወደ ሉላ ኢትዮጵያ ዘገባችን እናልፋለን። ባለፈው አንድ አመት 39ሺህ የውጭ ሀገር ዜጎች በህገ ወጥ ሰነድ ሲገለገሉ መያዙን የኢሚግሬሽንና ዜግነት ጉዳዮች አገልግሎት ገለጸ። እነዚህ ግለሰቦች በኢኮኖሚ አሻጥሩ ሲሳተፉ የተገኙ ናቸውም ተብሏል። አንዷ ለመናን በዝርዝር ተመልክቶታል። የአንድ ሉዓላዊ ሀገር መንግስት በግዛት ውስጥ የሚኖሩ ማንኛውም ዜጋን የመቆጣጠር የማስተዳደርና ሕጋዊነትን የማስያዝ ኃላፊነት አለበት። በኢትዮጵያም ይህንን ስራ የሚያከናውነው የኢሚግሬሽንና ዜግነት አገልግሎት ተቋም ነው። ስለዚህም ማንኛውም የውጭ ዜጋ ወደ ሀገር ሲገባ ሕጋዊ ቪዛና የመኖሪያ ፍቃድ እንዲኖረው ይገደዳል። እንደ አገልግሎቱ ምክትል ዳይሬክተር ጎሳ ደምሴ ገለጻ ሕጋዊ ሰነድ ሳይኖራቸው የሚንቀሳቀሱ የውጭ ዜጎች በአንድ ሀገር ኢኮኖሚ፣ ጸጥታና ማህበራዊ እንቅስቃሴ ላይ ጉዳት ያደርሳሉ። ይህንን ለመ መከላከልም ባለፈው 2017 ዓመት ብቻ በርካታ ሰነድ አልባ ዜጎችን መቆጣጠር ተችሏል። የነበረውን ልምምድ ስናይ አቅልሎ የማየት የሚኖረውን ኢኮኖሚያዊ፣ ማህበራዊ አደጋውን በጥሞና ያለመረዳት ክፍተቶች ይታዩ ነበር። በዚህም ምክንያት በርካታ ጉዳቶች በተለይ በሀገር ላይ ሊያደርሱ የሚችሉ ኩነቶች ተፈጥረዋል ማለት ነው። ለምሳሌ በመኖሪያ ፈቃድ በቪዛ ስናይ የውጭ ዜጎች ህጋዊ ያልሆነ የመኖሪያ ፈቃድ ቪዛ በመገልገል ህጋዊነት በሌለው መልኩ ኢትዮጵያ ውስጥ በመስራት በመኖር ሲያደርጉ የቆዩ እስካሁን 39 ሺህ በላይ ሀሰተኛ ሰነድ እና አግባብነት የሌለው ሰነድ ሲገለገሉ የነበሩ ሰዎችን አግኝተናል። እስካሁን ባደረግ ነው። ይሄ የቁጥጥር ስራ ተጠናክሮ ይቀጥላል። አሁንም የማጥራት ስራዎችን እየሰራን ያለ ነው ማለት ይህንን ማድረግ ያስፈለገው ደግሞ ይላሉ ምክትል ዳይሬክተሩ። ማንኛውም ማህበራዊና ኢኮኖሚያዊ እንቅስቃሴዎች የሚያደርጉ የውጭ ዜጎች ህግና ዓለም አቀፍ አሰራርን ተከትለው እንዲሄዱ ለማድረግ ነው። ይህንን ያላደረጉ የውጭ ዜጎችም ኢኮኖሚያዊ አሻጥር ላይ ተሰማርተው አግኝቻቸዋለሁ ብሏል። ተቋሙ እነዚህን ሰነዶች ሲገለገሉ የነበሩ የውጭ ዜጎች ኢትዮጵያ ውስጥ ዝም ብለው እየኖሩ የነበሩ ሳይሆኑ በርካታ ኢኮኖሚያዊ ሳቦታጅና ህገ ወጥ ተግባራት ውስጥ የተሰማሩ በርካታ ኢትዮጵያን ደህንነቷን፣ ጥቅሟን በሚጎዱ ተግባራት ውስጥ የተሰማሩ ሆነውን ያገኘ ናቸው። እነዚህ እንዳይፈጠሩ እንደነዚህ አይነት መሰል ተግባራት እንዳይፈጸሙ መግታት፣ መከላከል የተቋሙ አንዱ ስራ ስለሆነ ከሌሎች ባለድርሻ አካላት ጋር በመሆን የቁጥጥር ስራ አሁን በተለይ ተጠናክሮ ህግን፣ አሰራርን ተከትሎ የማድረግ ተግባር እየተከናወነ ነው ያለው ማለት ነው። የኢሚግሬሽንና ዜግነት አገልግሎት ምክትል ዳይሬክተሩ ጎሳ ደምሴ፣ እነዚህ አግባብነት የሌላቸው ሰነድ ተጠቃሚዎች ደግሞ የተለያዩ ፍላጎቶችና ምክንያቶችን አድርሰው ይንቀሳቀሳሉ። ፍላጎቶቹ ምንድን ናቸው? የመጀመሪያው ዓላማቸው የኢኮኖሚያዊ ምክንያት ሊሆን ይችላል። ኢኮኖሚያዊ ምክንያት በተለይ የሚያደርጓቸውን ተግባራት ሳይታወቁ ከማድረግ ለማድረግ ካለ ፍላጎት የመነጨ ሊሆን ይችላል። ሁለተኛው ፖለቲካዊ ምክንያት ሊሆን ይችላል። ሶስተኛው ማህበራዊ ምክንያት ወይም ሌሎች ምክንያቶች ሊሆኑ ይችላሉ። እነዚህ ተግባራት ተጠናክረው በስፋት በቀጠል በሉ ልክ ኢትዮጵያን የሚጎዳ በርካታ አንዳንድ ጉዳዮች ምን የከፍ አደጋ ሊያደርሱ ቢችሉ ሁኔታዎች እንዲፈጥሩ ሊያደርግ ይችላል ማለት ነው። ጉዳቱ በጣም የከፋ ስለሆነ በሁሉም ዓለም የውጭ ዜጎች ወደ ሀገራት ሉዓላዊ ሀገር በሚገቡበት ጊዜ ሕጋዊ ሰነድ ተገልግለው መኖር መስራት መማር ወይም ሌሎች ተግባራት ማከናወን የህጋቸው አካል አድርገው ነው ተግባራዊ የሚያደርጉት። እኛም በዚሁ ተመሳሳይ ነው እያደረግን ያለ ነው ማለት ነው። ተቋሙ ከዚህ በፊት በቁጥጥር ስራው ደካማ ነበር የተባለ ሲሆን በአሁኑ ሰዓት ተቋማዊ ትኩረትን በማሳደግ እና ከሌሎች ጋር በመተባበር አሰራርን መዘመን እና የህግ ማዕቀፍ ማሻሻያ በማድረግ ጠንካራ አሰራር ስርዓት እየተከተለ መሆኑን አሳውቋል። በመጨረሻም አጫጭር ዘገባዎች ወደ እናንተ ይደርሳሉ። ረህመት አደም ታቀርባቸዋለች።

ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከኖርዌይ ውጭ ጉዳይ ሚኒስትር ኢስፔን ባርዝ አያድ ና ከዴንማርክ የውጭ ጉዳይ ሚኒስትር ዴኤታ ሎት መሻን ጋር ውይይት አድርገዋል። ውይይቱ በኢትዮጵያ ንጹህ የኃይል ፕሮጀክቶች ና የደህን ልማት እንዲሁም ቀጠናዊ የደህንነት ሁኔታ ዙሪያ ና የኖርዲክ አካባቢ ሀገራት በኢትዮጵያ ያላቸው የኢንቨስትመንት ተሳትፎ ላይ ያተኮረ ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ኢትዮጵያ ከኖርዌይ ና ዴንማርክ ጋር የቆየ አጋርነት እንዳላት ገልጸው ይህ ውይይትም ግንኙነቱን የበለጠ ለማጠናከር እድል የፈጠረ መሆኑን አንስተዋል። መረጃው የውጭ ጉዳይ ሚኒስቴር ነው። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የጀመረቻቸውን የልማት ኢኒሽቲቮችን በስኬታማነት እየተገበረች እንደምትገኝ የፕላንና ልማት ሚኒስትር ዴኤታ አቶ ስዩም መኮንን ገለጹ። የፕላንና ልማት ሚኒስቴር ከአፍሪካ የምግብ ሉዓላዊነት ጥምረት ጋር በመተባበር የምግብና የግብርናው ዘርፍ እንዲሁም የባዮ ዲጂታል ቴክኖሎጂ አውደ ጥናት በማካሄድ ላይ ይገኛሉ። የፕላንና ልማት ሚኒስትር ዴኤታ አቶ ስዩም መኮንን የምግብ ሉዓላዊነትን ለማረጋገጥ የባዮሎጂካልና የዲጂታል ቴክኖሎጂ ወሳኝ ሚና አላቸው ብለዋል። አፍሪካ የዜጎቿን የምግብ ሉዓላዊነት ለማረጋገጥ ሊለማ የሚችል ሰፊ የእርሻ መሬት ቢኖራትም የምግብ ምርቶችን አሁንም ከውጭ እንደምታስገባ አስረድተዋል። ከዚህ ለመላቀቅ የባዮሎጂካል እና የዲጂታል ቴክኖሎጂ ዘመናዊ የአሰራር ስርዓትን በማላመድ የአርሶ አደሮችን የግብርና ምርታማነት ማሻሻል እንደሚያስፈልግ አንስተዋል። የኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ እየተገበረቻቸው የሚገኙ የልማት መርሃ ግብሮች በቴክኖሎጂ ታግዘው በስኬታማ ምዕራፍ ላይ እንደሚገኙም ጠቁመዋል። ዘገባው የኢዚያ ነው። በኢትዮጵያ የኦክስጅን ማምረቻ ፕላንት ቁጥር 80 መድረሱን የጤና ሚኒስቴር አስታወቀ። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ዓለም አቀፍ የኦክስጅን ቀን ተከብረዋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንደገለጹት ባለፉት አመታት እንዳጠቃላይ በኢትዮጵያ ያለው የኦክስጅን አቅርቦት እየተሻሻለ መጥቷል። በኮቪድ ወቅት በሀገሪቱ የነበሩትን ከአምስት የማይበልጡ የኦክስጅን ማምረቻ ፕላንት ዛሬ ላይ ከ80 በላይ ለማድረስ ተችሏል። የጤና ሚኒስትር ዴኤታ ፍሬ ህይወት አበበ በበኩላቸው ከአምስት ዓመታት በፊት እንደ ሀገር የኦክስጅን ውስንነት የነበረ ቢሆንም አሁን ላይ ይህ እየተሻሻለ መምጣቱን ገልጸዋል። በአሁኑ ጊዜም በሃያ ሆስፒታሎች የኦክስጅን መስመሮች የተዘረጉ ሲሆን ይህንን በሌሎች አርባ ሆስፒታሎች ተደራሽ ለማድረግ እየተሰራ መሆኑንም አንስተዋል።